በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አመሐሙሱ ለመጋቢት በዛቲ ዕለት አይረፈ ያ ከመተፍ ዲፍዳ በመጥባይት በሊ እስከ መተው ከሳዳ እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክት። በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አመሰሉሱ ለግንቦት በዛቲ ዕለት አይረፈ ቅዱስ ያሶን ሐዋርያ ዘእም ሰባ ወክሌቱ አርዴት ለሐረዮ እግዚአብሔር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሦስት በዚህ ቀን ጌታ ከመረጣቸው ከሰባ ሁለቱ አርዴት የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ በብዙ መከራዎች በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ተቀበለ። ድንቆች ተአምራትንም አደረገ። በሃምሳኛው ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሏልና ትውልዱም ከጠርሴስ ሀገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያ ጳውሎስም ከተጠራና ካመነ በኋላ በብዙ ሀገሮች ተከትሎ በወንጌል ትምህርት አገለገለው። በተሰሎንቄ ከተማም ከጳውሎስ ጋር ይዘው በመጎተት ከተሰሎንቄ ገዥ ከታሳል ወንቄ ገሽ ዘንድ አቀረቧቸው። ከዚህም በኋላ በጠርሴስ ሀገር ቅዱስ ጳውሎስ ኤጲስቆጶስነት ሾመው የወልደ እግዚአብሔርንም ቤተ ክርስቲያን በመልካም አጠባበቅ በቅንነት ጠበቀ። ምእመናንን በቀናች ሃይማኖት ካጸናቸውና በጎ ምግባርን ካስተማራቸው በኋላ ከዚያ ወደ ምዕራብ ሀገር ሂዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኮራ ወደምትባል ደሴትም ደርሶ በውስጧ ወንጌልን ሰበከ።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 ከዚያም ሐዋርያው በያሶን አምላክ ፈክሩ ባለቤት በጌታ ኢየሱስ አመነች። አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዛቸውም አደረጉ። በጢስም አፍነው አሰቃዩት። ዳግመውም አራቆቷት እና አባቷ በፍላጻ ነደፏት። ነፍሷንም በእግዚአብሔር እጅ ሰጠች። ከዚህም በኋላ ቅዱስ ያሶንን ወደ ደሴቱ ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑ ከሰራዊቱ ጋር አብሮ በመርከብ ተሳፈረ። እግዚአብሔርም ከሰራዊቱ ጋር በባህር አሰጠመው። ከዚህም በኋላ ቅዱስ ያሶን ወንጌልን እያስተማረ ብዙ ዘመናትን ኖረ። ሁለተኛም ሌላ መኮንን ተሾመ። ቅዱስ ያሶንን ይዘው በምጣድ ውስጥ ድኝና ዝፍት ሰም መልቶ ነበልባሉ ወደ ላይ እስኪወጣ ድረስ ከበታች አነደደ። ቅዱስ ያሶንንም በውስጡ ጨምረው፣ የክብር ባለቤት ጌታችንም አዳነው። ምንም ምን ጉዳት አልደረሰበትም። መኮንኑም ይህን ድንቅ ሥራ አይቶ በክብሩ ባለቤት ጌታችን ኢየሱስ ክርስቶስ በቤተሰቡ ከቤተሰቡ ሁሉ ጋር ከሀገሩ ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ የወንጌልን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያንም ሰራላቸው። በውስጣቸውም ብዙ ድንቆች ታምራትን አደረገ። ብሩህ በሆነ ገድሉ ጌታችንን ደስ ካሰኘውና ካገለገለው በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ ያስ ወንረድ ለወልደ ማርያም ድንግል መጥበብ የሕፃናት ስምኡ ለጢገነ እሳት ውዑይ ዘእያህ መመከ ፍልሃተ ቅብኡ ለወለተ ንጉስ ሰላም ዘምስለፈያት ሰብ እለ በእዴከ አም ወጥምቀተ ነሱ ወበዛቲ ዕለት ኮነ ሰማዕት አባ ብስወይ ዘምሰባ ቤልጌት። በዚችም ቀን ከቤልጌት ሰዎች አባ ብስወይ በሰማዕትነት አረፈ። ይህንንም ቅዱስ በመናቅና በማቃለል ሰውነቱን በማጣመምና በመቆልመም አሰቃዩት። የእግዚአብሔር መልአክ በእጅ አክሊል ይዞ አትፍራ ጽና፣ እነሆ በእጄ ውስጥ አክሊል አለ አለው። ደግሞም ብዙ አሰቃይተው ወደ እሳት ጨመሩ። ተጋድሎውንም በዚህ ፈጸመ። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከኛ ጋር ለዘላለሙ ትኑር አሜ። ሰላም ለአባ ብሶይ በላይ በማይቶት ዘው አነዳ ገጹ ፍጹመ እስከተላጸ በዝንቱ አክሊል ዘውስተ እዴ እኬል ለከ መልአክ እንዘይብሎ አምበር እሱ ወደ በዋይ እሳት ፈጸመ ገድሎ ሰናየ። ወበዛቲ ተዝካረ እረፍታ ለቡርክት ንግስት ወለተ ማርያም እንተይ እቲ እሙ ለንጉስ ወናግ ሰገድ በዚህችም ቀን የተባረከች ንግስት ወለተ ማርያም የረፍቷ መታሰቢያ ነው። እርሷም የንጉሥ ወናግ ሰገድ እናቱ ናት። ለእግዚአብሔር ምስጋና ይሁን እኛንም ያደነን ሁሉ መንስት ይቀበል ለዓለም ዓለም አሜን። ከመከራ ሁሉ ለዘላለሙ ያድነን አሜን። ወበዛት ዕለት ካይ በተስካሮም ለቅዱስ አውሳቢ ቀሲስ ወለቅዱስ ሲም ሰማይት። በዚችም ቀን ደግሞ የከበረ ቀሲስ አውሳቢዮስና የሰማይት ቅዱስ ሲም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳኑ በጸሎታቸው ይማረን ለዘላለሙ አሜን።